ሰላም ሰላም፣ እንዴት ናችሁ? ውድ የኢንፎቴመንት ዩቱብ ቻናል ቤተሰቦች፣ እኔ ፋሲል ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የቀረብኩት ካፕከት የፒሲዩን ቨርዥን በተለይ የተሻሻለውን የፒሲዩን ቨርዥን እንዴት አድርገን መጠቀም የምንችለው እንደዚሁም ደግሞ የያዘልን አዳዲስ ፊቸሮች ምንድን ናቸው፣ እነሱንስ እንዴት አድርገን መጠቀም እንችላለን የሚለውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በዚህ ቪዲዮ ተጠቃሚዎች እንደምትሆኑ ባለሙሉ ተስፋ ነኝ። እንደዚሁም ከጠቀማችሁ ከወደዳችሁት ደግሞ ይህ ቪዲዮ ላይክ ማድረጋችሁን አትርሱ። ይህ ቪዲዮ ደግሞ ሼር በማድረግ ለጓደኞቻችሁ ማካፈል ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንደምታውቁት ይሄ ቻናል ከ1000 ሰብስክራይበርስ በላይ አልፏል። እንግዲህ ስለዚህ ብዙ ድጋፋችሁ እና ብዙ ማበረታቻዎቻችሁ እየደረሱኝ ነው ማለት ነው። በጣም አመሰግናችኋለሁ። ለዚህም አሁን ዛሬ ወደ ያዝኩላችሁ ወደ ካፕከት አዲሱ ፒሲ ቨርዥኑ አብረን እንሄዳለን ማለት ነው። አብራችሁን እንድትቆዩ ሙሉ ቪዲዮ ደግሞ እንድትመለከቱ ጋብዛችኋለሁ። አሁን ቀጥታ ወደ ቪዲዮአችን እንሄዳለን። ስለዚህ ሺ አሁን በነገርኳችሁ መሰረት ቀጥታ ወደ ካፕከት ፒሲ ቨርዥኑ እንሄዳለን ማለት ነው፣ ወደ ሶፍትዌሩ። ስለዚህ እንደምታዩት ይሄ ካፕከት እንግዲህ የተሻሻለው ወይም ደግሞ ሌተስቱ ቨርዥን ነው። በቨርዥን 6 ነጥብ 5 ነጥብ ዜሮ ቨርዥን ነው እንግዲህ ካፕከት እራሱን በጣም አፕዴት እያደረገ ነው፣ ከጊዜ ወደ ጊዜ እየመጣ ያለው በስልክ የምንጠቀምበትን ቨርዥን ይሁን በኮምፒውተራችን የምንጠቀምበት ቨርዥን ማለት ነው። እርግጥ ነው በስልካችን ከምንጠቀምበት ትንሽ ከፍ ባለ መንገድ ነው። ኮምፒውተራችን ላይ ብዙ አይነት አማራጮች አሉት። በተለይ ደግሞ በኮምፒውተራችሁ አጋጣሚ ኖራችሁ በኮምፒውተራችሁ ካፕከትን የምትጠቀሙ ከሆነ በጣም አፕዴት እያደረጋችሁ በሄዳችሁ ቁጥር በጣም በርካታ የሆኑ ፊቸርስ ታያላችሁ፣ አላችሁ እንደዚሁም እየተጠቀማችሁባቸውም ከሆነ ደግሞ በኮሜንት ሴክሽን ላይ ገብታችሁ ልትጽፉልኝ ትችላላችሁ። ለማንኛውም በዚህ ቨርጅን ላይ ያሉትን አንዳንድ ፊቸርስ ላሳያችሁ፣ እንደዚሁም ደግሞ እንዴት ነው የምንጠቀምባቸው የሚለውን እንመለከታለን። እንደምታዩት ፊትለፊት ያለውን ኢንተርፌስ እንደምትመለከቱት ማለት ነው። እዚህ ጋር ሁለት አይነት ነገሮች አስቀምጦላቸዋል፣ ይሄ ክሬት ፕሮጀክት ከሚለው ስር ማለት ነው። ይኸውም አንደኛ ኤአይ ቪዲዮ ሜከር አለው፣ ሁለተኛ ደግሞ ሬከርድ ስክሪን የሚል አለው። በነገራችን ላይ በተለይ ደግሞ ስክሪን ሬኮርዲንግ ፊቸርስ አሁን በቅርብ ጊዜ ነው እንግዲህ የመጣው። ከዚህም በፊት በነበረው ቨርዥን ላይ ማለት ከዚህ አሁን አፕዴት ከሆነው ከ6 ነጥብ 5 ነጥብ 0 በፊትም በነበረው ቨርጅን ላይ ነበረው ስክሪን ሬከርድ ጨምሮ ነበር የመጣው። ከዛ በፊት ግን ስክሪን ሬከርዲንግ ጭራሽ ካፕከት የለውም ነበር በፒሲ ቨርዥንም ቢሆን። ለማንኛውም ግን እነዚህን ሁለት ፊቸርስ በዋነኛነት አምጥቶልናል ማለት ነው ካፕከት። እርግጥ ነው በፊት በስልካችን የምንጠቀምበትም ይሁን በኮምፒውተር ቨርዥናችን የምንጠቀምበት የካፕከት ሶፍትዌር የኤአይ እገዛ ያላቸው አንዳንድ ወይም ደግሞ በኤአይ ተጠቅመን የምንሰራቸው ነገሮች ነበሩት። ከሆኖም ግን በጣም ሊሚትድ የሆኑ ነበሩ፣ ፋንክሽን ነው ያላቸው። የተወሰኑ ነገሮችን በተለይ ደግሞ ኢሜጅ ነገሮችን ክሬት በማድረግ እና ሌሎችንም አንዳንድ ነገሮችን ለምሳሌ ኤዲት ስናደርግ ለኤዲቲንግ የምንጠቀምባቸውን አንዳንድ ነገሮችን በኤአይ ተጠቅመን ማድረግ እንድንችል ያግዘን ነበረ። ግን እንዳልኳችሁ በጣም ሊሚትድ የሆነ ፋንክሽን ነው የነበረው። አሁን ደግሞ በጣም ሞር ኤአይን እያስገባና ብዙ ነገሮችን ከኢሜጅ አልፈን ደግሞ አሁን ቪዲዮ ጭምር ክሬት እንድናደርግ፣ ቪዲዮ ሜክ እንድናደርግ በኤአይ አስቀምጦልናል ማለት ነው። ስለዚህ ይሄ አንዱ አማራጩ ነው። ሁለተኛው ደግሞ ሬከርድ ስክሪን ማድረግ መቻላችን ነው። እንግዲህ ይህንን እያንዳንዱን ነገር እየከፈትን መመልከት እንችላለን። ለምሳሌ ኤአይ ቪዲዮ ሜከር የሚለውን ለመመልከት ያክል እንደዚህ ሎድ ያደረግላችሁና ይከፍትላችኋል። ስትገቡ የተለያየ አይነት አማራጭ ነው ያለው። ለምሳሌ ኒው ፕሮጀክት የሚላለው ስለዚህ አዲስ ፕሮጀክት ከፍታችሁ መስራት ትችላላችሁ። ይሄ ኢንስታንት ኤአይ ቪዲዮ አሉ። ይሄ በጣም ቶሎ ማግኘት የምትፈልጓቸው በአጭሩ ቶሎ መግባት የምትፈልጉባቸው ወይም ማግኘት የምትፈልጓቸው የኤአይ ቪዲዮዎችም ካሉ እዚህ ጋር መግባት ትችላላችሁ። እዚህ ጋር ደግሞ የአቫተር ቪዲዮ አለው፣ ብሬንስቶርም ዊዝ ኤአይ አለው ማች ሚዲያ ቱ ስክሪፕት ኢን ዋን ክሊክ የሚል አማራጭ አለው። ከዛ በተጨማሪ ደግሞ ሲምፕሊፋይ ክሪኤሽን ዊዝ ኤአይ ቴምፕሌትስ የሚል አማራጭ አለው። እነዚህ ደግሞ ምታዩቸው እዚህ ጋር የምታዩቸው በሙሉ ሪሜክ ማድረግ የምትችሏቸው እናንተ ኤዲት ማድረግ የምትችሏቸው እና ሪሜክ ማድረግ የምትችሏቸው የኤአይ ሳምፕል ቴምፕሌቶች ተቀምጠውላቸዋል ማለት ነው። ስለዚህ በዚህ አይነት መንገድ መስራት ትችላላችሁ። ለምሳሌ ኒው ፕሮጀክት ብትሉት እዚህ ውስጥ ገብታችሁ ማንኛቸውንም ፕሮጀክታችሁን በኤአይ ተጠቅሟችሁ መስራት ትችላላችሁ። ለምሳሌ ስክሪፕት ብትፈልጉ ሲኖች፣ ኤሌመንቶች፣ ሚውዚክ ብትፈልጉ እዚህ ጋር ገብታችሁ ቀጥታ መስራት ብቻ ነው። እዚህ ጋር ኒው ፕሮጀክት ትሉታላችሁ። ከዛ በኋላ ደግሞ ሪሴንት ደግሞ ሂስትሪዎች ካሏችሁ እዚጋ ይቀመጥላችኋል ማለት ነው። ሌሎችም አማራጮች አሉት። እርግጥ ነው እኔ እስካሁን የተጠቀምኩበት ነገር የለም በዚህ ። ስለዚህ በእንደዚህ አይነት መንገድ መጠቀም ትችላላችሁ። ስለዚህ ኤአይ ለምትፈልጉት አይነት ዓላማ ለቢዝነሳችሁ ብትሉ ለራሳችሁ ለኮንቴንት ክሬሽናችሁ ብትሉ ለማንኛቸውም ነገሮችን ኤአይ መጠቀም ትችላላችሁ። አሁን ከኢሜጅ አልፈን የኤአይ ቪዲዮ መስራት የምንችልበትን አማራጭ ካፕከት ሶፍትዌር አምጥቶልናል ማለት ነው። ስለዚህ ይህ በጣም አሪፍ አማራጭ ነው። ሌላው ሁለተኛው የያዘልን ደግሞ አማራጭ ሬከርድ ስክሪን ነው። በነገራችን ላይ ስክሪናችሁን ሬከርድ ለማድረግ በጣም ብዙ ሶፍትዌሮችን ከዚህ በፊት ተጠቅማቸው ይሆናል። ለምሳሌ እነ ኦቢስ ስቱዲዮ፣ በዋነኝነት ብዙ ጊዜ የምንጠቅሰው ኦቢስ ስቱዲዮ ነው ለፒሲያችን ስክሪን ሬከርድ ለማድረግ ምክንያቱም ኦቢስ እንደምታውቁት ስትሪም ያደርግላቸዋል። በጣም በርካታ በርካታ የሆኑ አማራጮች አሉት በጣም ብዙ። አሁንም ድረስ ኦቢስ በጣም ተወዳጅና ተመራጭ የስክሪን ሬከርዲንግ እና ሌላም ስትሪሚንግ ሬከርድ ሶፍትዌር ነው። ከዛ በተጨማሪ አሁን ደግሞ ካፕከትን ለሬኮርዲንግ እንድንጠቀምበት እዚህ ላይ አማራጭ ተቀምጦልናል ማለት ነው፣ አፕዴት በሆነው ቨርዥን ላይ። ስለዚህ ቀጥታ ሬኮርድ ስክሪን ብላችሁ ትገባላችሁ። ከዛ ሬከርድ ስክሪን ብላችሁ ከገባችሁ በኋላ ጀስት እዚህ ጋር የስክሪናችሁን ኤጅ መንካት ብቻ ነው የሚጠበቅባችሁ። ስለዚህ ልክ እንደዚህ የስክሪናችሁን ኤጅ ትነካላችሁ። ከዛ ልክ እዚህ ጋር እንደምታዩዋቸው እንግዲህ አንዳንድ አማራጮች አሉላችሁ። ለምሳሌ የማይክ የቪዲዮ አማራጮች አሉላችሁ። ከዛ ደግሞ ስታርት ሬኮርዲንግ የምትሉበት አማራጭ አላችሁ። አሁን ስክሪን ሳይዛችሁን እናንተ ናችሁ እንግዲህ የምትወስኑት። ለዩቲዩብ ነው የምትጠቀሙት፣ ለቲክቶክ ነው፣ ለፌስቡክ ነው፣ ለኢንስታግራም ነው፣ ለማንኛቸውም ለምትጠቀሙበት አላማ እዚጋ ስክሪን ሬኮርዲንግ ስክሪናችሁን ማጥበብም ማስፋትም ትችላላችሁ ማለት ነው ፍሬሙን። ስለዚህ ለምትፈልጉበት አላማ መጠቀም ትችላላችሁ። ከፈለጋችሁ ደግሞ ሆል ስክሪን እንዳለ ኢንታየር ስክሪኑን ሬኮርድ ማድረግ ትችላላችሁ። ስለዚህ እንደዛ መስራት ይቻላል ማለት ነው። ከዛ በኋላ ደግሞ እዚህ ጋር እንደምታዩት የማይክ እና የቪዲዮ እዚጋ የምታስተካክሉበት ሴቲንግ አለው። ማይክ ለምሳሌ ኤክስተርናል ሶርስ የምትጠቀሙ ከሆነ ለምሳሌ እኔ ኤክስተርናል ማይክ ነው የምጠቀመው፣ ስለዚህ እሱን ዲቴክት አድርጎልኛል። እማትጠቀሙ ከሆነ ደግሞ የራሱን የኮምፒውተራችሁን የማይክ ሲስተም መጠቀም ስላላችሁ፣ ስለዚህ ዲቴክት ያደርግላችኋል ማለት ነው። ስለዚህ ይሄ አንዱ ነው። የቪዲዮ ደግሞ አማራጭ ከፈለጋችሁ ለምሳሌ ዌብካም የምትጠቀሙ ከሆነ እኔ አሁን በአብዛኛው ዌብካም እጠቀማለሁ የራሱን የኮምፒውተርን ዌብካም እጠቀማለሁ። ኤክስተርናል ዌብካም አለኝ እሱንም እጠቀማለሁ ስፈልግ። ይህንን ቪዲዮን ኦን ማድረግ ብቻ ነው የሚጠበቅባቸው። ልክ ኦን ስታደረጉ እዚህ ጋር ስክሪን፣ አሁን እኔ በኦቢስ ተጠቅሜ ስክሪን ሬከርድ እያደረኩኝ ስለሆነ እዚህ ጋር ካሜራውን ላያበራልኝ ይችላል። ምክንያቱም ለእናንተ ቱቶሪያሉን እየሰራሁኝ ያለሁት በኦቢስ ስክሪን ሬከርዲንግ እየተጠቀምኩኝ ስለሆነ ተመሳሳይ የሆኑ ሶፍትዌሮችን ምናምን የምትጠቀሙ ከሆነ አንዱን ያግድባቸዋል። ግልጽ ነው። ስለዚህ እናንተ ግን ሬከርድ እያደረጋችሁ ማትጠቀሙ ከሆነ ወይም ደግሞ ስክሪን ሬከርድ እያደረጋችሁ ካልሆነ ወይም ለቱቶሪያል ለምትሰሩበት ነገር ካልሆነ በስተቀር ይህንን ኦን ያደርግላቸዋል፣ ይከፍትላቸዋል ማለት ነው። ከዛ እዚህ ጋር አማራጭ አለ። ከፈለጋችሁ በልክ እንደዚህ በክብ ከፈለጋችሁ ደግሞ እንደዚህ በስኩዌር መልክ እዚህ ጋር የእናንተ ምስል እንዲቀመጥ ያደርግላቸዋል ወይም ደግሞ እዚጋ ቪዲዮቻችሁን ያበራላችኋል ካሜራችሁን ያበራላችኋል ማለት ነው። ለማንኛውም እንደዚህ አይነት አማራጮች አሉት። ከዛ ይሄን ሁሉ ነገር ዝግጁ ካደርጋችሁ በኋላ ጀስት ስታርት ሬኮርዲንግ ማለት ብቻ ነው። ስለዚህ ሬከርድ ማድረግ ትችላላችሁ ማለት ነው። ከዛ ስትጨርሱ ማጥፋት ብቻ ነው የሚጠበቅባችሁ ማለት ነው። እንደምትመለከቱት አሁን ልክ እንደዚህ ሬኮርድ ስታደርጉ ከሶስት እስከ አንድ ይቆጥርና ከዛ ይጀምራል። ከዛ በኋላ ልክ ስጨርሱ ኦፍ ነው የምታደርጉት ማለት ነው። ከዛ ልክ ስትጨርሱ እዚች ጋር ስቶፕ ሪካርዲንግ ትሉታላችሁ ልክ አሁን ጨረሰ አሁን ምንድን ነው እዚጋ ማድረግ የምትፈልጉት ጀስ ዳውንሎድ ብቻ ነው ማድረግ የምትፈልጉት ወይስ ደግሞ ኤዲት ማድረግ ትፈልጋላችሁ ኤዲት ማድረግ ከፈለጋችሁ ደግሞ በየትኞቹ አማራጮች መጠቀም ትፈልጋላችሁ ለምሳሌ ድምፃችሁን ለመቀየር ድምፃችሁን ኤንሃንስ ለማድረግ ወይም ደግሞ አውቶ ካፕሽን ለመስራት ምናምን ከሆነ እዚጋ ኤዲት ሞር ማድረግ ትችላላችሁ ዳውንሎድ ከሆነ ግን ጀስ ዳውንሎድ ብቻ ማድረግ ትችላላችሁ ከዛ ወደ አስቀምጣችሁት ፎልደር ይወስድላችኋል ማለት ነው። ይሄ ግን አሁን ኤዲት ማድረግ የምትፈልጉ ከሆነ ብዙ አማራጮች እዚጋ ያስቀምጥላችኋል። ልክ ሌላ ቪዲዮ ከውጭ አምጥታችሁ ኤዲት እንደምታደረጉት ሁሉ ይሄ ደግሞ ሬከርድ ያደረጋችሁት ነገር እዚሁ ኤዲት አርጎ ወይም ደግሞ እዚሁ ኤዲት አድርጋችሁ አስተካክላችሁ ኤክስፖርት እንድታረጉት እዚጋ አማራጭ ያመጣላችኋል። ስለዚህ በጣም በርካታ አማራጮችን አጀስትመንቱን ብትሉ አኒሜሽኑን ብትሉ ስፒዱን፣ ኦዲዮን፣ ቪዲዮን ብትሉ እያንዳንዱን ነገር እዚጋ ማስተካከል ትችላላችሁ ማለት ነው። እንግዲህ እንደተመለከታችሁት ይሄ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ሙሉውን ቪዲዮን ከተመለከታችሁት ደግሞ በተለይ በካፕከት ፒሲ የምትጠቀሙም ብትሆኑ የካፕከት ሞባይል ቨርዥኑን የምትጠቀሙም ከሆነ ይጠቅማቸዋል ብዬ ተስፋ አደርጋለሁ። እርግጥ ነው የፒሲ ቨርዥኑ ሞር ብዙ አማራጮችን የያዘ ነው። ስለዚህ በተለይ ደግሞ ካፕከት ፒሲ ቨርዥን የምትጠቀሙ ከሆነ አፕዴት አድርጉት። አፕዴት ማድረጋችሁት መጠን ለእናንተ በጣም ቀላል በሆነ መንገድ መስራት የምትችሉበትን ብዙ አማራጭ ታገኛላችሁ። ስለዚህ በካፕከት ፒሲ ቨርዥኑ የምትጠቀሙ ከሆነ አፕዴት ማድረጋችሁን አትርሱ። ለማንኛውም ይሄ ቪዲዮ ከጠቀማችሁ በኮሜንት ሴክሽን ላይ ያላችሁን አስተያየት ላኩልኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ የደወል ምልክት ተጫኑ። እንደዚሁም ደግሞ ይሄን ቪዲዮ ለጓደኞቻቸውም ሼር አርጉላቸው። በሚቀጥለው ደግሞ በሌላ ቱቶሪያል ቪዲዮ ተመልሰን እንገናኛለን። መልካም ጊዜ